ስለዚህ ይህንን መስፈርት የምታሟላ ወንድሜ ካለቅ እሺ፣ ጠይቀው። ይኸው ጥያቄ እንጠይቃት። አሌክስ፣ የት ሀገር ነው የምትኖሪው? ጥያቄ አለው አሌክስ። ቤሩት ነው የምኖረው። መድኃኒት ቤት ቤሩት፣ መድኃኒት ቤት ነው የምትሰራው? ይህ ይጫዋለ እስቲ ደግሞ ትንሽ ዬ ነሽ። እሺ፣ ጥያቄ አሌክስ ወይ ቁጭ በል እንጂ ተኝተካል። አራት ሺህ ምናምን ሰው ፊት እንደዚህ መተኛ ተብልቁ ሰው አለማክበር ነው የሚመስለው። ተነሳና ቁጭ ጠይቃት። የት ነው የምትኖረው ብለ ጠይቀህ ነበር። ይኸው ጠየኳት ቤሩት ብላች። ሌላ ጥያቄ ይህን አንተ ጠይቃት። አይ ነው መስፈርቷ መጀመሪያ እድሜ ከሰላሳ አምስት በላይ ነበረ እሷ ያለችው ከሰላሳ አምስት እስከ አርባ ነበረ። አንተ ደግሞ ሰላሳ ነ ይሄ ነገር ችግር አለብ ሰላሳ መሆኑ ችግር ኢትዮጵያ ከሆንክ ኢትዮጵያ ነው መኖር የምፈልገው። ሁለተኛው መስፈርትም ኢትዮጵያ ነው። የመጀመሪያው መስፈርት ነበር አውሮፓ አውሮፓ ነበረ። በቃ አንተን አገኘሁት ስላልሰማሁት ኔትወርክ ይዞኝ አልሰማሁትም። እና አግብተ አላገበም አግብቶ አልፈታም፣ ልጅም የለውም እና ኦርቶዶክስ ነው። ያው መስፈርቴን እንትን ብሎ ነገብ ኦርቶዶክስ ነው። እድሜው ሰላሳ ነው። የሚኖረው ሀገር ቤት ነው። ፀይም ነው። ረጅም ነው። ስራ አለው። ስራው ኤሌክትሪሽያን ነው። ማለት ምጣድሽ አሁን ለምሳሌ የእናትሽን የእንጀራ ምጣድ ቢበላሽ መቶ ይጠግንልሻል። እናትሽ ተገላገለች ማለት ነው። ቲቪያችሁ ቢበላሽ አባትሽ ደውሎ ልጅ የቲቪያችን ተበላሸ ሲል አሌክስ ባልሽ ሄዶ ይጠግንልሻል። አባትሽ ከቲቪ ማሰሪያ ወጪ፣ እናትሽ ከምጣድ ማስጠገኛ ወጪ ጋናችሁ ማለት ነው። የኤሌክትሪክ ምጣዳችሁ ሲበላል ያልኩህ ቤተሰብንም

ግን ቤተሰብ እንኳን አለው ልጅ አላት። እሱን ነው እኮ ማወቅ ምፍት አልነገርኩትም ነበር። አሁን ኮሜንታተሮች ጊዜ እነሱ ናት ያስታወሱኝ ንገሪ እሱንም ስላሉኝ ነው። በኋላ አስተውሽ ነበር አን እሱ ሳይመጣ አስተውሽ ነበር አንቺ እና የመጀመሪያውን መሆኑን ያለበት ዘፈኑና አመቴ ቆይ እሱ በልክ ይናገሩ እና ምን ልጅ ሌላ መስፈት ልጠብቅ? ሌላ ሌላ አቡ ልጅ አይፈልግም። አቡ እንደውም ገና ልጅ ነው የሚፈልገው። እኮ መብትክ ነው። ትግርና ላይ ማነኝ ሁሉም የሁሉም ሰው መብት ይከበራል፣ እና አንቺ ደግሞ በልጅሽ እንዳትደራደሪ። ከእነ ልጅሽ ማይቀበል የለባጉኝ፣ እንዴ መከራ የምበላው ለልጅ አይደል? ጎበዝ፣ ጀግና ጀግና። እና ልጅም አትደራደርም፣ ይቅራው። ው እንደውም መጀመሪያ ካላስቸገርኩሽ ልጅ አላት የሚለውን አስቀድሚልኝ። መስፈርቱን ስትናገር ከሃይማኖት ቀጥሎ ልጅ አላት ውስጥ ሊሆን መሰለኝ። እሺ እናቴ። እና የፍቅርን መስፈርት እንዴት ማድረግ አለብኝ? ዋን ሰከንድ እንደዚህ ነው። ያን ሰው ብቻ ትልቅ ለማድረግ እንዴት ነው? አይደለም ኤኒዌይ። እሺ፣ እዩ የእዩ ተራ ነው። የእዩን መስፈርት የምታሟሉ አንደኛ መስፈርት ኔትወርክ ይዟት ነው፣ ስታክ አድርጋለች። ምን ሆና ነው? አቡ ኢንተርኔት ይዟት ነው። እንትን እንትን አለው ሚስት አለው ይሉኛል ኮሜንት ላይ። የት ሰፈር ነኝ? እስኪ መጀመሪያ ኮሜንት ጻፈች፣ እነማን ናቸው? ሚስታለው የተሰፈር ነኝ? መጀመሪያ ሚስታለው ምክል ተያሉ ነው አውቀው ቀውሊያ ፋርስ ነው። እሺ ፍቅርን ይሻልሻል፣ ኔትወርክ ይዞሻል። ፍቅር ፎቶ ፎቶ ባክግራውንድ አርጋ ሄዳ እንዳይሆን ቆይስቲ ፍቅር ጠይቀው። እሷ የራሷ መስፈርት ትናገርና መስፈርቷ የሚያሟላ ሰው ከገባ በኋላ ደግሞ የእሱ መስፈርት ይጠይቃታል ይፈልገው ኔትዎርክ የላትም ለቀጣይ እስኪ ቆይ መጀመሪያ የሷ መስፈርት አላት ተሞላ ቀጣዩዋ ማናት ቀጣት እዩ ናት እዩ ደግሞ የራሷ የሆነ መስፈርት አላት አንደኛ ፕሮቴስታንት እምነት ተከታይ ነው የምትፈልገው እዩ እድሜ ከሰላሳ እስከ ሰላሳ አምስት እድሜዋን ኦርቶዶክስ ነኝ እንኳን ትይደም። አሁን ወደ እዩ ልቀን። ጠብቅ ወይ ፍቅር አንድ አንድ ኔትወርክ እያያዘች ነው መሰለህ አንተ ነው የሚይዝክ እኔን አይደለም እኔ ቆንጆ ኔትወርክ ነው ያለኝ አንድ አንድ ቲቲ ማ እየወድሻለሁ ያለ አባት ያሳደግሽኝ ስምክ በጣም ረጅም ነው ቲቲ ብዬሽ እዣለሁ ኦኬ ቲቲ ብዬሽ እዣለሁ በቃ ታደሰ እሺ ጥሩ ሁላችሁም ያስመዘገባው አሁን ማን ነው ተረኛ እዩ አስመዝግባለች፣ ፍቅር አስመዝግባለች፣ ዩዘር አሁን ንጠጥታ። ከዩዘር እና ከሲምቦ ማነው ቀድሞ የገባው? አይ ቲንክ ዩዘር። ለመሰለ ጡት ምናምን ይዘጋል እና ልጥፍ ወደ እስክሪን በጣም አትቅረቡ፣ እሺ? እየዘጋብን ተቸገርን። እሺ፣ እንትን ምን ምን እምነት ተከታይ ይሁን? ፕሮቴስታንት፣ ፕሮቴስታንት። እሺ እድሜው ከሰላሳ አምስት እስከ አርባ ከሰላሳ አምስት እስከ አርባ እሺ የት ሀገር የሚኖር ከአገር ውስጥና ከውጭ ማለት ይቻላል። ሀገር ውስጥ የሚኖር ወይስ ውጭ ሀገር የሚኖር ውጭ ሀገር የሚኖር ኦኬ። ለምን እኔ በፊት እመኝ ነበር። ኦኬ ወደ ውጭ ወጥቶ መኖር። ስለዚህ ውጭ ሀገር ሲባል አውሮፓ አለ አሜሪካ አለ አረብ ሀገር አለ፣ የትኛው ውጭ ሀገር? ያኔ ሚዛ ውጥ አረብ ሀገር ኦኬ። ሚስ አውሮፓ ወይም አሜሪካ አይደል? አውሮፓ ውስጥ ነው። እሺ ከለሩስ ጸይም ቀይ ጥቁር ከለሩ ትስኪ ምንም ይሆን ኤኒ ኮለር ብላለች ቁመቱስ አጭር ረጅም መካከለኛ እኔ መካከለኛ ስለሆንኩ መካከለኛ ቢሆን ይመረጣል መካከለኛ እሺ እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ ኖ ስራ ያለው የራሱ ስራ ያለው ኦኬ ስራ ያለው ማሪ አውሮፓ ሀገር የራስ ስራ ኬት ይመጣሉ ውዴ ተቀጥረው ነው የሚሰሩት የራስሽ ስራ ለመኖር አውሮፓ ሀገር ላይ በጣም ሀብታም መሆን ያስፈልጋል። ወይ ሬስቶራንት መክፈት፣ ወይ ልብስ ቤት መክፈት የሆነ ነገር መክፈት እንጂ አውሮፓ ሁሉም ተቀጣሪ ነው። ስለዚህ የራስ ስራ ቻልም የተቀጣሪ ነው የሚሆነው። ስራ ያለው ይሆናል። አግብቶ የፈታ ቢሆን ትቀበዪዋለሽ? እሺ ልጆች ቢኖሩትስ? አንቺ አግብተሽ ፈተሻል? እኔ አግብቼ ፈትቻለሁ። አንድ ሴት ልጅ አለች። እሺ እሱ ውስጥ ልጅ ቢኖረው ትቀበዩዋለሽ? እስከ አንድ አንድ ኦኬ እሺ። ማን ብዬ ልመዝግብ? ስምሽ ዩዘር ነው የሚለው እዚህ ጋር። መሰረት መሰረት ኦኬ። የመሰረት ኮድ ዜሮ አምስት ነው። ኦርቶዶክስ ማለት ነው አለ ፕሮቴስታንት ፔንቴ ታዲያ ክርስቲያን ይባላል እንዴ ፔንቴ ክርስቲያን ነው እንዴ ፔንቴ ፕሮቴስታንት ያልኩ አ ፕሮቴስታንት ነው ያልሽ አም ሶሪ እኔ ክርስቲያን ስቲ ሰማው መስሎኝ ይቅርታ እሺ ፕሮቴስታንት ፕሮቴስታንት ፕሮቴስታንት ኦኬ እድሜው እድሜ እስከ ሰላሳ አምስት እስከ አርባ ከሰላሳ አምስት እስከ አርባ እሺ የት ሀገር የሚኖር የሚኖርበት ሀገር የትም ቢኖር ችግር የለብሽም አንቺ ትክክለኛ ትዳር ፈላጊ ነሽ። እሺ ኢትዮጵያን ቢኖር ችግር የለብሽም። ፀይም፣ ቀይ፣ ጥቁር፣ ረጅም፣ አጭር፣ መካከለኛ ስራ ቢኖረውም ባይኖረውም ትቀበይዋለሽ። ስራ ያለው ግድ ነው አይደል ስራ ፈታ ቢሆን ትቀበዋለሽ? አሉ ተሽፈተሻል። እሺ፣ እስከ ስንት ልጅ ድረስ ቢኖረው ትቀበዋለሽ? እስከ አንድ ሁለት። ኦኬ። የሲምቦ ኮድ እድሜው ከሰላሳ አምስት እስከ አርባ ከሰላሳ አምስት ከአርባ አርባ እሺ፣ የት ሀገር የሚኖር? ሀገር ቤት፣ ከሀገር ውጭ፣ አሜሪካ፣ አውስትራሊያ፣ ካናዳ። አሜሪካ፣ አውስትራሊያ፣ ካናዳ። እሺ፣ ለምን ለምን አሜሪካ፣ አውስትራሊያ፣ ካናዳ መረጥሽ? ምክንያት ማለት ነው? መውጣትም ስለምፈልግ መውጣት ስለምትፈልጊ፣ አሁን እኔ የምኖርበት ቦታ ላይ አግብቶ መኖር ስለማልችል ወደዚያ መውጣትም ስለማስብ ወደዚያ የምሄድ ሀሳብ ስላለኝ። እሺ ከለሩ? ቀይ፣ ጥቁር ፀይም። እሺ፣ ቁመቱ ረጅም አጭ ረጅም ረ ስራ ቢኖረውም ባይኖረውም ትቀበዪዋለሽ? የኖረው ስራ ግድ ነው። ሁሉም መስፈርትሽን አሟቱ ስራ ከሌለ፣ ሁሉም መስፈርትሽን አሟቱ ስራ ከሌለው አትቀበዩውም? እሺ፣ አግብቶ የፈታ ቢሆን ትቀበዩዋለሽ? ችግር የለውም። ልጅስ? አይ እኔ ስላልወለድኩ አልፈልግልሽ ኦኬ አግብቶ የፈታ ቢሆን ችግር የለውም ልጅ ግን አትቀባይም አንቺ አግብተሽ ፈተሻል አላገባሁም ኦኬ ስለዚህ አግብቶ እየፈታ ግን ልጅ የሌለው ያለው የሄለን ኮድ ዜሮ ሰባት ነው ወደ የሄለን ኮድ ነሽ አንተ ልጅ ተደረሃል። እንዴት ጅየት? አይ ሌላ ነው። አንተን የሚመስል ልጅ ነው። ተመሳስሎብኝ ነው። ከዛኛው ልጅ ጋር ተመሳስሎብኝ ነው። እንዴት ነህ? እግዚአብሔር ይመስገን። አ ኤሌክትሪክ ሰሪ ነህ? የኤሌክትሪክ ነገሮች ቲቪ ምናምን ሲበላሽ ነው የምጠግነው ነው። ቲቪ አይደለም ቲቪ ኤሌክትሮኒክስ ነው። እኔ ኤሌክትሪሽን ነኝ። ኤሌክትሪሽያን ኤሌክትሮኒክስ መስለኝ ነበር። እና ምንድን ነው ልዩነቱ? ልዩነቱ ምንድን ነው? ኤሌክትሮኒክስ ሆም ኦፊስ ነው፣ ሾፕ ላይ ብቻ የሚሰራ ነው። ቲቪ እና ስልክ ብቻ ማለት ነው። ኤሌክትሪሽያን ደግሞ ቢውልዲንግ ኤሌክትሪሽያን አለ። የህንፃ መስመር ዝርጋታ እና ፋብሪካ ላይ ሜንቴናንስ የሚደረግ ስራ ነው የምንሰራው። ስለምታሟላ ነው ራሱ ነው እያሉ ነው ኮመንታተሮች። እኔም መልከት ያመሳቶብኛል። ስምህን ቀይረህ ይሁን አላውቅም። ማለት ራሱ ነው። እዚህ ቤት አልተዳርኩም። አንተን ያልደርኩህም አንተን አረውፍ። ኦኬ በቃ እሺ፣ እሺ ስ የፍቅርን መስፈርት እንደምታሟላና እንደማታሟላ እንታይቃል። እምነትክ ምን? ኦርቶዶክስ ነው። ኦኬ፣ እድሜክ ከሰላሳ አምስት እስከ አርባ ይሆናል። ስንት ነው እድሜ? አደዱ ሰላሳ የእሷ መስፈርት እኮ ከሰላሳ አምስት እስከ አርባ ነው። መስፈርቷን አሟላ አለው ብላ ገባ። አይ ነው መስፈር ይቀት እድሜዋን አልሰማሁም ነበር የእሷ መስፈርት። እድሜውን አልሰማህም? እሺ። የምትኖረው አውሮፓ ወይም ሀገር ቤት ነው? ሀገር ቤት ሀገር ቤት። እሺ። ሳይግን ረጅም ነክ ስራ አለክ? ስራ አለኛው። ኤሌክትሪሺያን ነኝ። አግብ ተፈታሃል? አላገባሁም። ልጅ ወልደሃል? አልወለድኩም። እሺ የምትጠይቂው ምን ትያለሽ? ፍቅር እስኪ ይሁና። ፍቅር ኔትወርክ አስወረደኝ። ደጋግሞ አሁን አለች እያለኝ ነው አለች እንዴ። ሀይማኖት ፕሮቴስታንት እምነት ተከታይ እ እሺ እድሜው እድሜው ከሰላሳ እስከ ሰላሳ አምስት ቀኝ የት ሀገር የሚ ነው ኢትዮጵያ። የመጀመሪያዋ ተገኘች ኢትዮጵያ። ሁሉም አውሮፓ፣ አሜሪካ ካናዳ፣ አውስትራሊያ ነበር የሚሉት። ይመስገን ፈጣሪ። ከኢትዮጵያም አለ የሚፈልግ አያችሁ። ኢትዮጵያ ሆነ አዲስ አበባ ከተቻለ ደስ ይላል። እሺ መልኩ ጸይም፣ ቀይ፣ ጥቁር ጸይም። እኔ ቀይ ስለሆንኩ ጸይም ቁመ የማጭር መካከለኛ፣ ስራ እኔንም ማስተዳደር የምችል ስራ ቢኖረውም ባይኖረውም ትጠበዩዋለች ማለቴ ነው። ጋር ይኑራው ቢቻል ቤት ቢኖረው እራሱ ማስተዳደር በዚህ ዘመን ቤት አረጋይ በእናትሽ በዚህ ዘመን ቤት ያለው ኬት ይመጣል? ማንም ቤት የለውም በዚህ ዘመን። ማስተዳደር የሚችል ማስተዳደር የሚችል ኦኬ፣ አስረግጬ ጥፋዋለ። ማስተዳደር የሚችለው እሺ፣ አግብቶ የፈታ ቢሆንስ ትቀበያለሽ? ሐቢባ እኔ ከዜፍት የታሪኬ ነዚያ ውርቻ አለው አንድ ልጅ ካለው ችግር የለውም። አግብቶ የፈታ ችግር የለውም። አግብቶ የፈታ ቢሆን ችግር የለውም። እስከ አንድ ልጅ ድረስ ትቀበያለሽ? ሰብስክሪፕሽን ፕሊስ። ዛሬ ሳ አንድ ልጅ አንቺ ልጅ አለሽ ምናምን ታሪክ ስለሚናገር እያንዳንዱን ሰላም አቢባ ይቅርታ፣ መብራት ስለሌለ በዳታ ነው የገባው። ለቪዲዮ ጥራት ይቅርታ እጠይቃለሁ። ችግር የለውም ወንድሜ። እሺ እንኳን ደህና በፊት ገብቼ ነበር። አዎ ሳምንት አግብቼ ማለት የሆነ ፍጻሜ ላይ ሳይደርስ ቪዲዮ ተፖስቶ ነበርና ትንሽ ቅሬታ አለብን። ማለት የአዲስ አበባ ወንድ ነው የምፈልግ ምናምን አለችኝ። በውስጥ ሳወጣት እስክሪንሻት ሁላ ልልክልሽ ሁላ እችላለሁ። የአዲስ አበባ ወንድ ነው የምል እና እሱማ እኮ አለምን መቆጣጠር አይቻልም። ማንም እኮ ሆነው እስክሪን ከድዬ አደረገ የሚፖስሰው ስለ ፖስቱ አትጨለ። ወንድ ነው የምፈልገው አለች ው ክፍለ ሀገር ነው ትውልድ አዲስ አበባ ነው የምኖር ግን ምናምን ስላት የክፍለ ሀገር ልጅ ፍቅር አይረዳም ምናምን አለች። ብቻ ወይኔ ግን ሃይማኖት ምትናት መስልም በጣም ሃይማኖተኛ ናት። ኢቨን ሙዚቃ እንዳትከፍቺ መዝሙር ነበር ያለችኝ። እንዴት ከአንድ ሃይማኖተኛ ነኝ ከምትልህት ይህንን አንጠብቅም። የምርህ ና ማርያም፣ ምን አልኩሽ እኮ ዛሬ ሰንበትታ። የከተማ ልጅ የክፍለ ሀገር ልጅ ፍቅር አይገባውም፣ የከተማ ልጅ ነው የምፈልገው አለችኝ። አሁን ሌላ ነገሮችን ጀጅ ማድረግ አይችልም ምናምን ነገር አለችኝ እና ትንሽ ነገሮችን መረዳት አይችልም፣ የክፍለ ሀገር ልጅ አለች። ያሳዝናል። እንደዛ አለች እና ገብቼ ነበር። ለዛ ነው ዞሮ ዞሮ ያው እንግዲህ ስለዚህ ሁሉም ፈጣሪ የፈቀደው ነው። መስግብ እና ሌላ ይፈለግላል። ሁለት ሳምንት እኮ ሆኖናል። ቤሩት ያለችው አኮና ተረሳሽ እንጂ እንዴ፣ እኮ መዝሙር አይደል የከፈትኩላቸው። ይዛለት ተኛ ቢሆነስ ነው ያለ ችግር የለብሽም ስራ ግድ ነው ግድ ነው አ አግብቶ የፈታ ቢሆን ትቀበያለሽ አዎ ልጅ ባይኖረው እኔም በዛ ህይወት ውስጥ ስላለፍኩኝ አይ ማለት አልችልም ግን ልጅ ባይኖሮ ደስ ይለኛል እሱ አግብቶ የፈታ ቢሆን የተሰኬ ግን ትዳር እንዳይኖረው ካልሽ ሰልፊሽነት ሊያስብለኝ ይችላል። ሀዊዬ ግን በቃ ደስ ለእኔ እንትኔ ነው። ተረዳሽ? ኛንቺ ያሳድጋል አብሮሽ ያንቺ ልጅ ያሳድጋል አብሮሽ። እሱ ግን ልጅለበትም ግዴታ የለበትም። ፋሚሊ ጋር ልትቀመጥ ይችላል። ግን እንደዚህ ስል በነገራችን ላይ እንዲያውቅ የምፈልገው በልጅ አፍራ አይደለም ግን እኔ ያሰፈርኩትን መስፈርት እሱ ግዴታው ነው። እኔ ግዴታ አይደለም ማለት ስለማልችል ቤተሰብ ሰፖርት ስለሚያደርገኝ ነው ነፃ የሆንኩት። ግን እንዳለ ያምነውበት ልጅ ልጅም የሚቀበለኝ ውድ ነው። እሺ የፍቅርን ዜሮ አንድ ነው ኮዶ የሚሆነው። የፍቅርን መስፈርት የሚያሟላ ሰው እንዲገባ አረጋለው። የአምስቱንም መዝግቤ ከጨረስኩ በኋላ እሺ፣ በአንድ ዙር የመጀመሪያው ዙር ላይ አምስት ሰው ምናስታ ቅር ሚውት አድርጊና ጠብቂ። እሺ ከዛ ተራሽ ላይ ኮንዲሽን መስፈርት ችላ ነባለ። እሺ ፍቅር ሁለታችሁም ፍቅር ፍቅር በአማርኛና ፍቅር በእንግሊዝኛ ፍቅር እንኳን ደህና መጣሽ፣ እንኳን በሰላም ቆየሽ አቦ። ከዚህ በፊት ገብተሽ ታውቂያለሽ? ፍቅር ኧረ፣ ገብቼ አላውቅም። እሺ የምን እምነት ተከታይ ይሁን የትዳር አጋርሽ? እኔ ጴንጤ ነኝ። ስለዚህ ፕሮቴስታንት። ኦኬ። እሺ እድሜው እድሜ ሀያ አምስት እስከ ሰላሳ አምስት ድረስ ከሀያ ወንድ ከሀያ አምስት አንቺ ስንት አመትሽ ነው? የእኔ ሀያ ሁለት ነው። አዎ ግን ሀያ አምስት እኮ በጣም ጩጬ ነው። ወንድ ልጅ በሀያ አምስት አመቱ የትዳር ኃላፊነት አይችልም እኮ። ከሰላሳ የምንልሽ ግድ የለሽ፣ ምን ይላንቺ ብዬ ነው። እሺ ሰላሳ እስኪ አርባ ከሰላሳ እስከ አርባ ይሆንልሽ ሀያ አምስትማ ወጣቴ ነው ገና ምንም አያገናዝብም እሺ የት ሀገር የሚኖር ሳውት አፍሪካ እሺ ለምን የሚኖርበትን ሀገር ስጠይቃችሁ ለምን የምልበት ምክንያት እነዛ ሰዎች እዚህ ጋር የእናንተን መስፈርት አዳምጠው እቺ ሴት ለእኔ ትሆናለች ብሎ የሚገባው ወንድ ለጥቅም እንደምትፈልጊው ወደዛ ሀገር ለመሄድ እንደምትፈልጊው እንዲያስብ አልፈልግም ገብቶሻል ለዛ ነው ምንድን ነው ምክንያቶች ከሳውዝ አፍሪካ የምትፈልጊበት ምክንያት ሳውዝ አፍሪካ ወንዶች በጣም ጠንካራ ናቸው ለስራ ከሆነ ለዛ ነው በጣም ጥሩ የሳውዝ አፍሪካ የሚኖሩ ወንዶች ስራ ጎበዝ ናቸው ይሰራሉ በደንብ ለዛ ነው ጎበዝ ሰራተኛ ከሆነ ደግሞ ሀብታም ትሆናላችሁ ወደፊት ጎበዝ በጣም ጥሩ እሺ መልኩስ ፀይም፣ ቀይ፣ ጥቁር ወይ ፀይም ወይ ጥቁር ይሆን። ጸይም ወይም ጥቁር ቀይ ወንዳቶጂ ፀይም ወይም ጥቁር ኦኬ። ቁመቱ ረጅም፣ አጭር፣ መካከለኛ ሜትር ከሰባ ወይም ሜትር ከሰማንያ፣ ሜትር ከሰማንያ እሺ። ስራ ስራ ግድ ነው ያለው አይደል? ምንም አይነት ስራ ያለው ችግር የለብሽም። ስራው ምንም ይሆን ማለት የሬሳ ሳጥን ነጋዴም ቢሆን ችግር የለም፣ ስራ እስከሆነ ድረስ። አራሙ የቅርብኝ ምንልች ስራ አደልሽ? ቆይ ሌላ ስራ ይሆንል። ሁሉም የሬሳ ሳጥን ነጋዴን የሚጠላ ከሆነ ማን የሬሳ ሳጥን ይሽጥ? ማን ይሽጥ? እንዴት? ሰው ሲሞት በምን ይቀበርሽ? ሁሉም ኖ ካለ አሁን የሬሳ ሳጥን ሻጮችን ማን ያግባቸው? ያም እኮ ስራ ነው። እሺ፣ ይቅርብኝ ካልሽ ምን ይደረጋል? እሺ አግብቶ የፈታ ቢሆንስ ችግር አለው? ትቀበይዋለሽ? አልፈልግም። አግብቶ ይፈታል። ኦኬ። እሺ፣ ልጅስ ማለት ሳያገባ ፍቅረኛ ነበረችው ከፍቅረኛው የወለደስ ቢሆን አትፈልግም አልፈልግም ሁሉንም መስፈርትሽን አሟልቶ ሳውዝ አፍሪካ ሚኖር ፕሮቴስታንት እምነት ተከታይ ሆኖ እድሜው ከሰላሳ እስከ አርባ ሆኖ እ ጸይም ሆኖ ረጅም ሆኖ ግን ልጅ አለው በዚህ ምክንያት ብቻ አትቀበዩው አልቀበልም ጥሩ ለትንሽ ራቅ ብላ አትቀመጡም እንዲ እኔም አስር አካባቢ አንድ ቀን በራሴ ጥፋት ተዘግቶብኝ አያውቅም። ትገባላችሁ፣ ቪዲዮ አብርታችሁ ስክሪን ላይ ትጣበቃላችሁ። ቲክቶክ ደግሞ ይህን አይፈልግም። አትለጠፉ እስክሪን ላይ ያው በጡቶ ዋርኒንግ ሰጠኝ። አሁን ትናንትና እንደዚሁ ላይ ላይ ነበር ይዘጋብኝ ቅ በቃ አስቀምጦ ስልኩን ራቅ ማለት ምንድነው? የምለጠፍ ስልኩ ላይ ስክሪኑ ላይ እሺ